ወደ አረብ ሀገር ለመምጣት ተመርጣችሁ ወይም በህጋዊ መንገድ ለመምጣት አስባችሁ እነኝህን ነገሮች በፍጹም መርሳት የለባችሁም። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ሰላማችሁ በያላችሁበት ቦታ ይብዛልኝ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ይህ ቪዲዮ ከኢትዮጵያ ወደዚህ ወደ አረብ ሀገር ለመምጣት ዝግጅት ላይ ለሆናችሁ ይጠቅማል ማለት ነው። ይህንን ቪዲዮ የምታዩ ሁላችሁም ሸር ላይክ እያደረጋችሁ ለብዙዎች ተደራሽ ይሆንልኝ ይህ ቪዲዮ ማለት ነው። እንግዲህ ወደዚህ ወደ አረብ ሀገር ተመርጣችሁ በህጋዊ መንገድ ወይም እዚህ አረብ ሀገር ያሉ አሰሪዎች እናንተ መርጠዋችሁ ዝግጅት ላይ ከሆናችሁ ይጠቅማችኋል ማለት ነው። እሱ ምንድን ነው? በመጀመሪያ እንግዲህ የሚያስፈልገን ወደዚህ ወደ አረብ ሀገር የመምጣት ዝግጅት ላይ ሆነን የሚያስፈልገን ትልቁ ነገር ማለት የተወለድንበት አድራሻ፣ ቤተሰብ የነሱን ከና የአባታችሁን እስከ አባት እስከ ያታችሁ ሙሉ ስም የእናታችሁ ሙሉ ስም በወረቀት ጽፋችሁ መያዝ አለባችሁ። በእርግጥ እንትን ፓስፖርታችሁ ላይ አለ። ያም ሆኖ ደግሞ አንዳንድ ጊዜ ፓስፖርት ላይ ምሳሌ ሁን። አዲስ አበባ ላይ እየኖራችሁ አዲስ አበባ ላይ የኖራችሁ መታወቂያችሁን ከአዲስ አበባ ታወጣላችሁ። ከዛ መታወቂያው ደግሞ ልክ መታወቂያ ላይ ያለውን ታይቶ ነው ፓስፖርትን የሚወጣላችሁ እና ቀጥታ ወደዚህ ወደ አረብ ሀገር ትመጣላችሁ እና እዚህ አረብ ሀገር መታችሁ የሆነ ችግር ሊደርስባችሁ ይችላል እና የሆነ ችግር ደርሶባችሁ እና መታወቂያችሁ ላይ ያለውና ማነው የአዲስ አበባ ቀበሌ ተብሎ ስለሚሰየም የቤተሰቦቻችሁ ወረዳ፣ ቀበሌ፣ ሁሉም ነገር በወረቀት ጽፋችሁ መያዝ አለባችሁ። ምሳሌ ከተለያየ ክልል እናንተ የትውልድ ቦታችሁ ሌላ ሆኖ መታወቂያችሁን ከሌላ ክልል ከሆነ ያወጣችሁት በዛን ሰዓት የቤተሰብ አድራሻ ሊጠፋ ይችላል። የመጀመሪያው ትልቁ ነገር የፋሚሊ የቤተሰቦቻችሁን አድራሻ በወረቀት መያዝ አለባችሁ። ከዛ በመቀጠል ደግሞ ያው ስልክ ቁጥር ስልክ ቁጥር የጎረቤት ሳይቀር ነው መያዝ ያለባቸው። ምክንያቱም በደንብ አድርጋችሁ የቤተሰብ እንኳን ባይሰራ ጎረቤት ጋር መደወል ትችላላችሁ። አሁን ላይ ስልክ እናትም አባትም ሁሉም ስልክ አሁን ገጠር ላይ ስልክ ያልያዘ ሰው የለም፣ በአሁኑ ሰዓት ማለት ነው። እና በደንብ አድርጋችሁ ስልክ ቁጥር መያዝ አለባችሁ። ከዛም በመቀጠል ደግሞ አካውንት ማለት ብር ትራንስፈር የምታደርጉበትን ሰው አመኔታ የምታደርጉበትን ሰው አካውንት ትይዛላችሁ። እያንዳንዱን አካውንት በስነ ስርዓት፣ ለማን ነው በመጀመሪያ ለማን ነው ብሬም መላክ የምችለው ማን ነው ማም ነው? ለእናት ከሆነ እናት አካውንት ካሌላት ከሀገር ከመውጣታችሁ በፊት ለእናታቸው አካውንት እንድታወጣ አስደርጋችሁ መምጣት። አባታችሁን ከሌለው አባታቸው አካውንት እንዲያወጣ ማድረግ ይሄ አብዛኛ ነገር የሚፈጸመው ችግር የሚደርሰው ገጠር ላይ ላሉ ከገጠር ወደ እዚህ ወደ ውጭ ቀጥታ ስትመጡ ቤተሰብ አብዛኛ ጊዜ አካውንት ላይኖር ይችላል፣ በተለይ ገጠር ላይ ማለት ነው። እና ልክ እናንተ ወደ አረብ ሀገር ስታስቡ ለፋሚሊ አካውንት እንዲያወጡ ማስደረግ አለባቸው። ምክንያቱም እዚህ ከደረሳችሁ በኋላ ግራ እንዳትጋቡ ለማላከው ለጎረቤት ለላከው ወይ ለአጎቴ ለይ ለላከው ወይ ለማላክ ብላችሁ እንዳትጨነቁ። ቤተሰብ ለናት ወይም ለአባት ከላካችሁ አላሳብ ለዛ ትልካላችሁ። ከዛ በመቀጠል ደግሞ ወደዚህ ስትመጡ የራሳችሁ የንጽህና መጠበቅ አሁን ምሳሌ አብዛኛዎቹ ሊገዙላችሁ ደክረው የሚጠብቁ አሉ። እኔ ሌላውን አረብ አገር ባላ ቀሁን እዚህ ቤሩት ላይ ልክ አንድ ሰራተኛ ስትመጣ ለጸጉሯ የሚያስፈልጋትን ለሴት ልጅ ብዙ አይነት ነገር የንጽህና መጠበቂያ አለ። ለወርሃዊ የሚመጣባትን ለዛ መጠበቂያ ሁሉን ነገር ደክረው ነው የሚያስቀምጡት። አንዳንድ ቤት ካልሆነ እንደዚያ ነው። እኔ አሁን ሴትዮ ይህት ቤት ወደ ሶስት ይሆን መጥተዋል። እንደዛ በሞላ ሲመጡ ደክረው ነው እየጠበቋቸው። ግን ሌላኛው አረብ ሀገር ባላቅም፣ ግን እናንተ ቢያንስ ለፔሬድ እንኳን ድንገት ቢመጣባችሁ የፔሬድ መከላከያ ሞደስ መያዝ አለባችሁ። ትልቁ ነገር እሱ ነው ማለት ነው። ሌላው ችግር የለውም እንትን ትላላችሁ፣ ግን እሱን ነገር በደንብ እሱ መያዝ አለባችሁ። እና ልብስ ደግሞ አብዛኛ ጊዜ ልብስ፣ አሁን እዚህ ቤሩት ላይ አብዛኛ ሱሪ ነው የሚለበሰው። ሌላ ሀገር አሁን እንደዚህ ቢጃማ ምናምን፣ አሁን እዚህ ቤሩት ላይ የምትመጡ ሱሪ ነው የሚለበሰው፣ እንደዚህ ቢጃማ ሙሉ ምናምን እንደ ሳኡዲ እንደ ዱባይ አለባበሶች ምናምን አይለብሱም። ዱባይም አሁን ሱሪ ነው አብዛኛ የሚለብሱት። ሳኡዲ ላይ ነው በቃ ሙሉ እንትን እንትን የሚለብሱት ሙሉ ቢጃማ ነገር ማለት ነው። እና እዚህ ቤሩት ላይ ስትመጡ ሱሪ ነው የሚለበሰው ማለት ነው። እና እነኛን ነገሮች መርሳት የለባችሁም። ለንጽህናችሁ መጠበቂያ ነገር ይዛችሁ መምጣት አለባችሁ። ከዛ መቀጠል ደግሞ ይዛችሁ መምጣት ያለባችሁ ነገር ምንድን ነው? አሁን አብዛኛዎቻችሁ ስልክ ብናያዝ ወይ ምናምን ትላላችሁ። ስልክ እንግዲህ እንደ ቻንሳችሁ ነው። ብዙዎች እህቶች አሉ። ስልክ የማይፈቀድ ይዘው መጥተው ስልክ የማይፈቀድላቸው ማለት ነው። ቶሎ ስልክ እንድትይዙ አይፈቅዱም። ምክንያቱም አንዳንዶቻችን ምሳሌ፣ እናንተ ጸባያችሁ ጥሩ መልካም ሆናችሁ፣ ምሳሌ ከናንተ በፊት ሌላ እዛ ቤት ሌላ ሰራተኛ ካለች መጥፎ ከሆነች ልክ እናንተንም እንደዛ አይነት አድርገው ስለሚያስቡ ስልክ ላይ ፈቅዱ ይችላሉ። ግን እዚህ መታችሁ ደግሞ ስልክ አልፈቀዱልኝም ምናምን እስከ ሶስት ወር ድረስ አይታችሁ ሶስት ወር ድረስ ስልኩን እንዲፈቅዱላችሁ ማስደረግ ከዛ ካልሆነ ደግሞ ለስራ እስከሆነ ድረስ የመጣችሁት መታገስ ነው። ማለቴ በቃ ስልክ ካልያዝኩኝ ምናምን ብላችሁ ሰዎቹ ጥሩ ከሆኑ በስነ ስርዓት ቤተሰብ በተሰበ በስምንት ቀን በአስራ አምስት ቀን የሚያዋሯችሁ ከሆነ ይበቃቸዋል። ስልክ አንዳንድ ጊዜም እኮ እንትን ያባል እያልኩ እና እንደዛ ስለሆነ ከትንሽ ጊዜ ቶሎ ስልክ ለመያዝ እንትን አትበሉ። ሌላው ደግሞ የረሳሁት ነገር ካለ ሌላ ምን አለ? ወደዚህ ስንመጣ ትልቁ ነገር ይሄ ነው በቃ የኮት ሙክስ ነገሮች የሚያስፈልጉ እነሱን ነገሮች መርሳት የለብንም እነሱ መያዝ አለብን ማለት ነው እና አሚሯችንን ማረጋጋት የሆነ የተረጋጋ ነገር መሆን አለበት እና ደግሞ ሌላ የረሳሁት ነገር ማንኛችንም በእምነታችን የሆነ የእግዚአብሔርን ቃል ሙስሊምም ከሆነ የፈጣሪን ቃል እንትን የሚል መጽሐፍ ቅዱስም ሆነ ደግሞ የሆነ የሚነበብ ነገር መጽሐፍ አሁን በህይወታችን ቁጭ ስንል የምናጠናው ነገር ይዘን ብንመጣ አሪፍ ነው። በስልክ ከሌለን እንኳን ስልክ ባይፈቅዱልን ያንን ነገር እናነባለን። እኔ ልንገራችሁ እግዚአብሔርን ለአንድ ዓመት ያክል ስልክ አልተፈቀደልኝም ነበረ እና ይህን የሚያክል ድሽ ከረን ይዤ መጥቼ ነበረ ማለት ነው እና ቁጭ ብዬ ያጠና ነበረ በዛን ሰዓት በጣም በቃ ባለች ትርፍ ሰዓት እዛ ላይ ቁጭ ብዬ አጠናለኝ ማለት ነው። ልክ ስልክ ከያዙ በኋላ ዞር ብዬ አላየውም፣ እግዚአብሔርን ዞር ብዬ አላየውም። እስከ አስቀመጥኩበትን ቦታ የት እንደሆነ አላውቅም ማለት ነው። እና ያው አሚሯችሁ የተረጋጋ የሚሆነው ስልክ ባልያዛችሁ ሰዓት ነው። ግን ስልክም አስፈላጊ ነው፣ አስፈላጊ አይደለም ማለት አይደለም ግን ተረጋጉ፣ በቃ ትንሽ ራ አሚሯችሁን አረጋግታችሁ ምን ብላችሁ አሁን ስልክ ይዛችሁ ምንትን ስትሉ። በእርግጥ ያው ወደ ይባባል ቤተሰብን ጋር በየቀኑ ማውራት ትፈልጋላችሁ። እዚህ ቋንቋውም ሌላ አይነት ስለሆነ ግራ ልትጋቡ ትችላላችሁ። ግን ያው አንዴ ከሀገር ወጣ ነው ለማግኘት ለመለወጥ እስከሆነ ድረስ ደግሞ ነገሮችን በትግስት ማሳለፍ አለብን። ማንም ሳይለፋ ሳይደክም፣ ሳያለቅስ በቃ ቁም ነገር ላይ የደረሰ አንድ የሚያረባ ሀገር ሴት የለች። ተገርፈው ስላችሁ የሰው ፊት ገርፏቸው ተርበው ተጠምተው ብዙ አይነት ሲቃይ አሳልፈው ነው ቁም ነገር ላይ የሚደርሱት። እና አዲስ ስትመጡ በቃ ለምን ይሄ እንደዚ ሆነ ለምን እንደዚ ሆነ ብላችሁ ራሳችሁን አታጨናንቁ። ሁሉም ነገር መፈተን ያለ ነው። እናንተ ደግሞ ቋንቋ ሳትችሉ ቋንቋ ሳታቆስ ሲሆን ደግሞ ሁሉ ነገር ይከብዳቸዋል። እያደር ስትለምዱ ቋንቋውን ስትለምዱ በቃ በቃላት ትመልሳላችሁ። ምሳሌ ከአንድ አረብ ጋር ወይም ካሰሪያችሁ ጋር ብትጣሉ ትመልሱላታላችሁ። ምክንያቱም እኔ መጣሁን ለስራ ነው። ይሄ ጎደሌ ነገር ካለ ይሄን አስተምርኝ፣ ይሄን አስረጅኝ ለምን እንደዚህ ታመኛለሽ? የምታማኝ ከሆነ ለምን ታምኛለሽ? ወይንም ይህ በሆነ ስህተት የምታደርገኝ ከሆነ ለምን? እኔ እኮ እናቴም አባቴም እናቴንም አባቴም ጥዬ ልሰራ ነው፣ አንቺ ቤት እየኖርኩ ነው። ለምን ታሰቃየኛለሽ? ለምን ብላችሁ መልስ ትሰጣላችሁ። እኔ አሁን የሆነ ነገር ከተናገረች ሴትዬ እመልስላት አለሁ ምመልስላት ምን እንደሆነ ታውቃላችሁ። በቃ የሆነ ነገር ካለችኝ ወይም ይሄን ለምን እንደዚህ አላደረግሽም? ካለችኝ ለምን እንደዛ ይሄ በዚህ ስሰራ ይሄ ጎደለ የሆነ ነገር ደግሞ ካለችኝ እሰጣለሁ፣ መልስ መልስ ያለ መልስ ለምን እንደሆነ ትራቃላችሁ። በስነስርዓት ወይንም ካስቀየመችኝ እኔ የሆነ ነገር አድርጌ እሱ የሆነ ነገር ታደረገች ካስቀየመችኝ፣ ለምን እማማ ለምን እንደዚህ ታደርጊያለሽ? በቃ እንደናቴ እንደምናገራት ለምን በቃ ይሄን እኮ አስረጅኝ። ይሄ ካልሆነ ይሄ ነው ሲ እንደዚህ ካልሆነ ለምን እንደዛ አልሆነም ብለ በስነ ስርዓታዊ ነው። በቃ እንደ ቤተሰባዊ ነገር እንደዛ ነው ቀን የምንመላለሰው። እኔ በእርግጥ የዛን ነገሮች የምናገር ሰው አይደለውም፣ ግን ረጋ ብዬ ራሴን ረጋ ሳላጨናንቅ ምን ሳልል የተናገረችውን ነገር ለምን ብዬ ጠይቃለሁ። በቃ ለምን እንደዚያ አለሽ? ምንድን ነው ይሄ ብዬ እንትንላለሁ። በእርጋታ መንፈስ ማለት ነው እና ወደ ቤተሰቦች፣ እዚህ ሰው ሀገር መታችሁ ራሳችሁን አታጭና። አሁን ቋንቋ ስለማይገባችሁ ነው እንጂ ሲገባችሁ ምንም አይመስላችሁም። ያ የበፊቱን ለምን እንደዛ ሆንኩኝ ብላችሁ ነው የምትጸጸቱት። እግዚአብሔርን እና መጠንከር ነው ያለባችሁ። ውዶቼ አላብዛባችሁ። መልካም ጊዜ፣ መልካም ቆይታ። እስከ ቪዲዮ ፍጻሜ እየቆያችሁ ከልብ አመሰግናለሁ። ላይክ ሼር አድርጉልኝ። ባይ ባይ።